እና ፋሚሊ እናሳየት ሳይት አይደለም ስጦታው ለማንኛውም ከሃይሚ ስጦታው ቅርታ ምንም አላረግችም በጣም ቅርታ እባክህን ይሄንን አበባ

እንግዲህ ትንሽ ጠፍተናል ፋሚሊ። ዛሬ ለየት ባለ ነገር ነው የመጣሁት። ማለት ትንሽ ለየት ይላል። አዎ። ማለት እንግዲህ ሰሞኑን ሊዱና ሃይሚ ጥሩ እንትን ላይ አልነበሩም። ማለት ብቻ ደስ የሚል ነገር ውስጥ አልነበሩም። ያው እናንተም ባለማወቅ ሊዱ ላይ ስትፈርዱባት ነበረ። ያው እሷን የተናገረችበት መንገድ እናንተም ባለመረዳት ነው በእርግጠኝነት። እና ዛሬ ያን ነገር ተፈቷል። ኦልሬዲ ያን ነገር ጨርሰናል። ሃይሚኒም አግኝቻት ነበረ ነበር ማለት አዋርቻት ነበር ምናምን እሷም አግኝታኝ አውርተን ነበርና በሊዱ ጉዳይ ማለት ነው። እና ዛሬ ሁሉንም ነገር ጨርሰን ለሊዱ ትልቅ ስጦታ ተልኮላታል። ማለት ለይቅርታም ጭምር ነው። እና ደግሞ ስጦታውን ሊዱ ትልቅ ስጦታ ተልኮላታል። ስጦታው አለ አሳያችኋለሁ። ያው ስጦታው ምንን ባስመለከተ ነው ምናምን ካላችሁ ሃይሚና ሊዱ ላይ የተፈጠረ የነበረውን ነገር ተፈቷል። ኦልሬዲ አልቋል ማለት ይቅርታ ለመጠየቅ አክል ነው ስጦታውም። እና ሊዱን ደውዬ ጠርቻታለሁ። ይህንን ነገር በእርግጠኝነት ኤክስፔክት አታረግም፣ ላታምነኝ ትችላለች። ግን ያው የጻፈችልኝም ቴክስቶች አሉ እሱንም ሳሳያት ታምነኛለች። እና ሊዱን እንጠብቃትና ስጦታውን እንሰጣታለን። በእርግጠኝነት ትደሰታለች ብዬ አስባለሁ። ሌላኛው ደግሞ ፋሚሊ እናንተ ማለት ሊዱና ሃይሚ ላይ የተፈጠረውን ነገር ብዙ ጊዜ ኮመንት ላይ ሳይ ነበር። በእሷ ምክንያት ይመስለኛል ሌላ ነገር ውስጥ ነው የገባችሁት፣ እና ሁለታቸው ላይ የተፈጠረ ነገር እናንተ ያልተረዳችሁት ነገር ነው ባለመግባባት ነው እንጂ ሊዱ ምንም ያደረገችው ነገር የለም። አሁን ግን ተፈቷል። ስጦታዋንም መታ ትቀበለኛለች ስጦታውን ደግሞ ላሳያቸዋል ስጦታው እንግዲህ በጣም ሊዱ በጣም የምትወደው ነገር ነው። በጣም ማለት ነው ያውላችሁ። ያምራል አይደል ፋሚሊ? በጣም ነው የሚያምረው። በነገራችን ላይ ይህን አበባ ለራሷን ያሰሯት ማለት ለማን እንደሆነ አታውቅም ያሰራዋት ለራሷ ነው። ታዝዤ ነው እንግዲህ፣ እባከን ይህን ስጦታ ስጥልኝ ተብዬ ነው። እኔ ታዝዤ ነው ያሰራዋት ለራሷ ነው። አሁን ግን ስትመጣ ለራሷ ነው የምንሰጣት ማለት ነው እና ከማም እንደሆነ እንነጋታለን። ያስደስታታል። በደንብ ተደሰታለች ብዬ አስባለሁ በእርግጠኝነት። በዛ ላይ አበባ በጣም ነው የምትወደው ሊዱና። እስክትመጣ እንጠብቃለን

ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ ፋሚሊዎች አላችሁ ወይ? ሳምንቱ እንዴት ነበር? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኛ ጋር ከሞላ ጎደል የሚባል ታሪክ የሌለበት ሙሉ ለሙሉ በጣም በጣም በጣም ደህና ነን ማለት፣ በጣም ብዙ ጥሩ ነገሮችን፣ በጣም ደስ የሚል ነገሮች እያየን ነው ያለ ነው በዚህ ሰዓት እና በጣም በጣም በጣም ደግሞ ደህና ነን። በጣም በጣም እኔም በነበሩት ጉዳዮች ሞስት አንድ ወር ምናምን ከመጣው አንድ ነው። ምን ሆነኝ የነበረ አሁን ግን እኔ መጥቼ ምናምን ብቻ ደስ ብሎኛል። በጣም በተነቃቃ ሞራል ባለው ደስ በሚል ስሜት ነው የመጣውት። ግን ዛሬ ምን አስመልክቶ ነው የመጣ ነው? ዝማለፍ ካሜራ ያቆም። በነገራችን ላይ ልዱ ሃይሚና ብሩኬ በመታረቃቸው ደስ ብሎናል አይደል? በጣም ነው በየሱ በጣም ነው ደስ ያለው መታረቃቸው ብቻ ሳለ እንደ ቀለበት ሲያረግላት ደሞ ከዛ ደሞ ብቻ በጣም በጣም ብዙ ደስ የሚሉ ማርያምን የሆኑ ነገሮችን በጣም ያስደስቱ ነገሮችን አይተናል። ብቻ በጣም በጣም በጣም ደስ ብሉናል። አሁን ያው ፋሚሊ ምን ያህል ደስተኛ እንደሆንን ምን ያህል እንዳስደሰተን ለማወቅ ነው። እኔ በጣም ስለተደሰትኩኝ ነው። በበኩል እኔም በጣም ደስ ብሎኛል። ማርያምን በጣም ነው ደስ ያለኝ። በጣም ከምላችሁ በላይ ከቃላቴ የሆነ ከምነግራችሁ በላይ በጣም በጣም በጣም ደስ ብሎኛል እና እንኳን ደስ አላችሁ። የብዙ ጊዜ ልፋታቸው ለብዙ ሰዎች ማርያምን ማርያምን ምሬን ነው በጣም ለብዙ ሰዎች ማለት ነው። የብዙ ጊዜ ልፋታቸው ነው። የብዙ ጊዜ ድካማቸው ነው። እዚህ ጋር ይሄን ነገር ማየት በጣም ይፈልጉ ነበርና እንኳን ደስ አላችሁ። እንኳን ይሄን ደስ እንል ዜና ለማየት አበቃል። አሜን። አሜን ግና በጣም ደስ ብሎኛል። ስላልነገረኝ ነው ሽግር ያለኝ ማለት ካሜራም እንደሚለው አልነገረኝም፣ እና ስለዚህ ጉዳይም ልናወራ እንደምችል አልነገረኝም። ሰፈር ነኝ ውጭ ምናምን ሲለኝ ነው እንደዚህ የመጣሁት። ይሄ ደግሞ ቆንጅዮ ሰፈራችን ነው። እኛ ሰፈር ያምራል ነገራችን የእኛም ሰፈር ያምራል። እና ፋሚሊዎቻችን ያው እንግዲህ በጣም ደስ ብሎናል። በጣም ተደስተናል። እግዚአብሔር ይመስገን ስለሁሉም ነገር እና ሊዱዬ እንኳን ደሳለሽ፣ እንኳን አብሮ ደሳለሽ፣ ያው እንደ ቤተሰብ እንኳን ደሳለሽ። ምን ነገር ነገር ምንም ምንም ማሳይሽ አሁን ማለት ነው። መልስ ስጦታ ተልኮልሻል ለማን ለአንቺ ማለት ግን ስጦታውን ገምተሽ ካገኘሽ ምኑን ገምቼ ማን እንደሰጠሽ ማን አንድ አፍቃሪ እኮ በአንተ በኩል አይደለ በእኔ በኩል አይደል? ምን አይነት ወንድ ነው? እሺ። አይ፣ እሱን አልነግርሽም። እሺ፣ ማን ነው? አዲ ነው አዲስ አዲስ፣ ደግሞ እንደ ማን ነው? ገምተሽ ካገኘሽ ሰጥሻለሁ። ማ ማን መሌ ነው? ሲስተር ናት? መሄ ናት? መሄ መሌ፣ ማን ነው የሚሰጥሽ? በቃ ፋሚሊ ልንገራት አይደለ። እንግዲህ እንግዲህ ከሃይሚና ከኔ ጋራ አውርተን ነበር ሰሞኑን የተፈጠረውን ነገር በዛ ጉዳይ አውርተን ነበር። ከኔ ጋርም እኮ አውርተናል፣ ግን ያው ያን ያህል ፊል ያረኩም አልመሰላትም። ምናምን የተፈጠሩትንም ነገር በደንብ ማለት አጣቃሚ ይመስለኛል። ማለት ያሉትን የተፈጠሩት ነገሮች እኔ ብዙ ሰዎች ለምዶኛ የተቀያየምን እየመሰላቸው ነው መሰለኛል እኔና እሷ ግን ምንም የተቀያየምነው ነገር የለም። እንደውም ባለፈው ምን አደረኩ መሰለህ? ግራ ሲገባኝ እያወራን ነበረ ከበርዝዴው በኋላ፣ በርዝዴው ሰዓት ምናምን፣ ከበርዝዴው በኋላ ብቻ ኖርማሊ እያወራን ነበር። ነው ምን አደረኩላቸው? በቃ ሰላም እንደሆነ ነው እንዲገባቸው ስክሪን ሻት አድርጌ አስቀመጥኩላቸው። እኔ በምን አይነት መንገድ አንዳንዴ ይመስለኛል ይሄ ለመመራራ የሚባል ተቃለክ ንግግር እንዳለ የሚመርበት ሰው ያ ሰው ነኝ መሰለኝና አላውቅም። ሁላችንም ደግሞ ሁላችንም ልከታዩ ሁላችንም አረዳድ እንደ የመልካችን ይለያያልና በእርግጥ ለሷ በመቆርቆር እንደሆነ አውቃለሁ። እኔም በጣም ደስ ብሎኛል እንደዚህ የሚቆረቆሩላት ፋሚሊ ስላላት እኔም ከሚቆረቆሩላት ወገን ስለሆንኩኝ እና አቋል የነበሩትን ነገሮች ምናምን ግን የተፈጠረው ነገር በጣም አሁን ድረስ መስመሩን እየሳተ ያለ ነገር ነውና፣ እኔና ሰው መሀል ምንም አይነት ጸብ፣ ምንም አይነት ቂም መያያዝ፣ ምንም አይነት ጥልም የለም። የተፈጠረው ነገር የነበሩ ሰዎች ናቸው የሚያውቁት። ያልነበራችሁ ሰዎችም በቃ ከዚህ ነገር ራሳችሁን አግልሉ። ማርያምን ማለት እኔ ምንም ማ የደረግኩት ነገር የለም። አቃል የተፈጠረውን ነገር እንደተፈጠረ በደንብ ማለት ያው የምታውቁ ሰዎች ስለምታውቁ ከዚህ በፊት ደግሞ ባለው ቪዲዮ አስረድቻቸዋለሁ። ግን ምንም አይነት ጥል የለንም። በቃ ይሄ ያለመግባባትና አንዳንድ ሰዎች አሉ። ይሄ ምን መሰለህ ቲክቶክ ላይ መጥፎ ነገር ተናግረግ እኛ ቲክቶክ ላይ ነው የተጨቃጨቅ ነው ማለት እና የሚፈልጉት እኛ ቲክቶክ ላይ ስናወራ መጥፎ ነገር ተናግረግ ስክሪን ሪከርድ አድርገው ፖስት ማድረግ የሚፈልጉ ሰዎች አሉ። ከታስ ሆን ብለው ሊያናገሩ ከሚሞክሩ ሰዎች ግን ምንም አይነት የተናገርኩት ነገር የለም። እንደውም እኔ ምናልኳቸው ጋር ሲገባ በቃ ስክሪን ሪከርድ አምጡልኝ፣ መረጃ አለ ምናምን ሲሉ አሳዩኝ፣ ምናምን ነገር ብዬ ተናገርኩኝ ማለት። እና ምንም መረጃ የላቸውም ምናምን። ግን ከመሬት ተነስተው ሰው ማጣላት የሚፈልጉ ሰዎች አሉ። እኔ እናሷ ደግሞ በጣም ሲበዛ ሰላም፣ ሲበዛ ፍቅር የሆኑ ሰዎች ነው። ብንጣላ ደግሞ ብንጣላ እንኳን ዞሮ ዞሮ ቤተሰብ ናት። ወዴትም ወዴትም ልንጣላ እንችልም አለ? እና ያ ነው። ግን ለምድ ያነሳው እኔ እኔ ለራሴ ችግር ይዞኛል ብላእና እና ፋሚሊ እናሳየት ሳይታረላንስ ተታውና አሁን በቃ እንሰጥሻለን ለማንኛውም ከሃይሚ ስጦታ ተደርጎልሻል፣ ይቅርታ ተብልሻል። ስለተፈጠረ ቅርታ እኮ ምንም አላረገችኝ፣ ቆንጆ። በጣም ይቅርታ እንድታደረግልኝ እባክህን። ይሄንን አበባ ለ የራሴ አበባ ነው አንተ

ለራሴ በጣም ለሰው ስሰጠው ምናምን ስሰራ ሚያምረኝ፣ ማርያምን ግን ለራሴ ደግሞ በቃ ሆንብዬም አልሰራም ምናምን ምናምን። ኦ ማይ ጋድ እኔ ናት። አዎ እንደ ሙድ በጣም ነው የምታውቀው፣ አንተም ታውቃለህ። እኔ አንተን አስታውሳት ነው ወይስ አስታውሳት ነው ግን፣ አይ ምን ልስጣት ስትለኝ አበባ ነው የሚያስደስታት አልኩ ኖ እናት በጣም ማለት እኔ ነኝ በዚህ ቦታ መሆኔ ነበረብኝ። ትንሽ ሰሞኑ የመጡ ሰዓትም ፕሮግራም ነበረብን ቤት የቸግ ፎቶ ቪዲዮ ለቀቀላችሁ ነበር የማሂም የመለኛው እና የማሂ ልጅ ክርስትናም የብራዘርም ደሞ ቸግ ነበረ በቤት እና እነሱም ቢዚ ነበሩ፣ እኔ ደግሞ ቤት ውስጥ በጣም በጣም በጣም ቢዚ ነበርኩኝ እና እኔ ራሴ ይቅርታ ልላት እንደዚህ አስቤ የነበረ ሰርፕራይዝ ላረጋት ራሴ ራሴ በሊዱ ዴሊቨሪ ስም ማለት ነው። ግን ኦማይ ጋድ ተቀደም። የኔናት በጣም ነው የማመሰግነው፣ እግዚአብሔር ያክብርልኝ። ስለተፈጠረው ነገር በጣም በጣም ደስ ብሎኛል። ደስ እንዳለኝ ውስጥ ላይ ነገር አንቺ ግን ከጀርባዬ ደባ ደባ ሸፍጥና ደባ እንደሆነ ነው ቆጥረው ብቻ ለኔናት እግዚአብሔር ያክብርልኝ። ማርያምን ከዚህ በላይ ከፍ የምትሉበትን ነገር ይስጣችሁ። ትልቅ ነገር እመኝላችኋለሁ። በጣም ትልቅ ደረጃ እንድትደርስ ምኞቴ ነው ታፊ ያለ ነገር ይስጣችሁ በጣም በጣም በጣም ነው ሞድሽ ታቂ ያለሽ ማለት ታቂ ያለሽ አንዳንዴ ችግርህን የሚናገርህ ሰው ጉድለትን የሚናገርህ ሰው የሚወድክ ሰው ነው እና በቃ ችግሬንም ስለምትነግረኝ እስከ ጠፋም ስለምናገራት፣ ያው አንዳንዴ የምናገራት ሙድጂም ስላልሆነ ያው እነሱን አብሮ መሆን ምን የምንፈልገው ስለነበረ ለዛ ነበረ እና የኔ እናት በጣም ነው ማመሰግነው። እግዚአብሔር ያክብርልኝ፣ በጸጋ ላይ ጸጋ፣ በክብር ላይ ክብር፣ በሞገስ ላይ ሞገስ፣ ትንሽ ኪዳነምረት ብቻ በጣም ነው የማመሰግነው እንግዲህ ስሜት የሆነ ስለሆነ እኔ ዋራ ይሻላል እና ለማንኛውም ቤተሰብ እኔ አደራየን ተወጥቻለሁ። መልክቴንም ማርሻለሁ እንግዲህ ራሷ በሰራችው አበባ በራሷ አበባ ሰርፕራይዝ አርጋታለሁ። ለማንኛውም ሀሚ መልክትሽን አርሻለሁ ቴንኪዩ። በጣም አደራየን ተወጥቻለሁ። ያው ጥሩ አደራ ተወጪ ደስ ብሏት ተቀበላኛለች። ፋሚሊ እናንተም እንዳስደስታችሁ አልጠራጠርም። አረ እና እንወዳችኋለን በጣም ነው እንወዳችሁ። ማርያም እና እኔ በጣም ነው የምወዳችሁ ፋሚሊዎችን። እግዚአብሔር ያክብርልኝ ብቻ። በሰላም ለሀገራችን ያብቃችሁ፣ ሀገራችንን ሰላም ያድርግልን። ፍቅር፣ አንድነት፣ ረዴት፣ ጸጋ፣ በረከቱን ይስጣችሁ። አሜን ይስጣችሁ። የምትሰሩትን ፈጣሪ ባርክላችሁ። ከበላተኛ ሰው ይሰውራችሁ። አሜን። እግዚአብሔር ያክብርልኝ። አሁን እንወዳችሁማ እንወዳችኋለን። ባይ ባይ።